ተናስትልን ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሀት ከፖለቲካ ፓርቲነት መሰረዙን አስታወቀ። ቦርዱ የሰጠው ሙሉ መግለጫ እንደሚከተለው ይቀርባል። ህዝባዊ ወያኔ ሐርነት ትግራይ ህወሀት በአመጻ ድርጊት በመሳተፉ ምክንያት ቦርዱ በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙ የሚታወስ ነው ይላል መግለጫው። ይሁንና የፕሪቶሪያው ስምምነት ከተደረገ በኋላ የህወሀት ሕጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ቦርዱን ሚያዚያ 13 እና ሚያዚያ 28 ቀን 2015 ዓ.ም መጠየቁ የሚታወስ ነው። ሆኖም ቦርዱ በአመፃ ድርጊት በመሳተፍ ከፖለቲካ ፓርቲነት የተሰረዘ የፖለቲካ ፓርቲ ህጋዊ ሰውነቱ ከተሰረዘ በኋላ ህጋዊ ሰውነትን ለመመለስ የሚያስችል ህግ ስለሌለው ጥያቄውን ውድቅ በማድረግ ግንቦት 4 ቀን 2015 ዓም በቁጥር 1162 ዝባር 11 1155 በተጻፈ ደብዳቤ መልስ ተሰጥቷል። የኢትዮጵያ የምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ዝባር 2011 ለማሻሻል የወጣው አዋጅ ቁጥር 1332 ዝባር 2016 መታወጁን ተከትሎ ህወሓት በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ መቅረብ የሚገባቸውን ሰነዶች በመያዝ ባቀረበው ጥያቄ እንደዚሁም ህወሓትን አስመልክቶ የፍትህ ሚኒስቴር በህግ የተሰጠውን ስልጣን መሰረት ሰኔ 17 ቀን 2016 ዓ ም በቁጥር 1 እዝባር 1345 በተጻፈ ደብዳቤ መነሻ ህወሓት ህጋዊ ሰውነት የሚያገኝበትን ህግ መሰረት በማድረግ ቦርዱ በማሻሻያ አዋጁ መሰረት ለፓርቲው በልዩ ሁኔታ መዝግቦ ነሐሴ 3 ቀን 2016 ዓ.ም ህጋዊ ሰውነት ማረጋገጫ ሰጥቶታል ይላል። በዚህም መሠረት ህወሓት በአዋጅ ቁጥር 13 32 ዝር 2016፣ ይህንን ተከትሎ በወጣው መመሪያ ቁጥር 25 ዝር 2016 እና ቦርዱ የምዝገባውን ተከትሎ እንዲፈጽም የተሰጠውን ትዕዛዝ ባለማክበሩ ቦርዱ በተለያየ ጊዜ ማሳሰቢያ ቢሰጥም ፓርቲው ግን በህግ የተጣለበትን ግዴታ አልፈጽምም። ከዚህም በላይ በአዋጅ ቁጥር 1332 እዝባር 2016 መሰረት የፓርቲው ህጋዊነትን የሚያረጋግጠው በወቅቱ አምኖበት ተስማምቶም ከቦርዱ የተቀበለውን የፖለቲካ ፓርቲ ህጋዊ ሰውነት ማረጋገጫ አላውቅም ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም በማለት ህግና መመሪያን ባለማክበርና ለማክበርም ፈቃደኛ ባለመሆኑ ሲገልጽ ቆይቷል፣ ይላል ከኢትዮጵያ ብሔራዊ ምርጫ ቦርድ የተሰጠው መግለጫ። ቦርዱ በአዋጅ ቁጥር 11 62 ህዝባር 2011 መሰረት በአመፃ ተግባር በመሰማራቱም የተሰረዘ ፓርቲ ህጋዊ ሰውነቱ የሚመልስበት የህግ ድንጋጌ የለኝም በማለት ግንቦት አራት ቀን 2015 ዓ.ም ለህወሀት ምላሽ ከሰጠ ከአንድ አመት በኋላ አዋጅ ቁጥር 1332 ዝባር ግንቦት 27 ቀን 2016 ዓ.ም ሊታወጅ ህወሀት ይህንኑ ፓርቲዎች በልዩ ሁኔታ የሚመዘገብ አዋጅ በታወጀ በሁለተኛ ወር ሐምሌ 19 ቀን 2016 ዓ.ም በአዋጅ ላይ በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ እንዲቀርብ በህጉ የተመላከቱትን ቁጥር ዝርዝር ሰነዶች ይኸውም የፓርቲው ፕሮግራም የፓርቲው መተዳደሪያ ደንብ እናም የፓርቲው አመራሮች ስም ዝርዝር ከፊርማ ጋር ለቦርዱ አቅርቧል። በሌላ በኩል ህወሀት ህጋዊ ሰውነቱ እንዲሰረዝ የተላለፈውን ውሳኔ እንዲያነሳ በማለት ሚያዝያ 13 ቀን እና ሚያዝያ 28 ቀን 2015 ዓ ም ለቦርዱ ባቀረበው ጥያቄ በአዋጅ ቁጥር 1332/2016 በልዩ ሁኔታም ፓርቲ ሆኖ ለመመዝገብ እንዲቀርቡ የተጠየቁትን ሰነዶች አንዳቸውንም አያይዞ አላቀረበም። ይህ የሚያስረዳው ህወሀት ሐምሌ 19 ቀን 2016 ዓ ም ያቀረበው ጥያቄ ሚያዝያ 13 እና ሚያዝያ 28 ቀን 2018 ከቀረበው ጥያቄ በተለየ መልኩ በአዋጅ ቁጥር 1332 ህዝባር 2016 መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርብ ህጉ በሚጠይቀው መሰረት የፖለቲካ ፓርቲ ምዝገባ ጥያቄ ማቅረቡን ነው። ህወሀት ሐምሌ 19 ቀን 2016 ዓ ም ጥያቄውን ሲያቀርብ አዋጅ ቁጥር 1332 ህዝባር 2016 አውጆ ለህዝብ በይፋ ተገልጾ በስራ ላይ ከዋለ ከሁለት ወር ካለፈ በኋላ ሲሆን በዚህ ወቅት የአዋጁ ዓላማ አፈጻጸም እና በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ ሂደት በግልጽ የታወቀ በመሆኑ ህወሀትም ይህንን ለህዝብ ይፋ የሆነውን አዋጅ ዓላማና አፈጻጸም በግልጽ በማወቅና በመረዳት በአዋጁ ላይ የተመለከቱትን ሰነዶች አያይዞ በማቅረብ በአዋጁ የተጠየቀውን የምዝገባ ስነስርዓት በመፈጸም ምዝገባው ተከናውኗል ይላል። መግለጫውም ከሁሉም በላይ ህወሀት ሐምሌ 19 ቀን 2016 ዓ ም በተጻፈ ደብዳቤ ላይ የቀድሞው ህጋዊ ሰውነት ይመለስልኝ ቢልም ያቀረባቸው ሰነዶች ጥያቄው የቀረበው አዋጁን መውጣት ተከትሎ መሆኑና ፍትህ ሚኒስቴር ስለ ህወሀት ለቦርዱ የጻፈው ደብዳቤ በልዩ ሁኔታ ለመመዝገብ የቀረበ መሆኑን የሚያስረዳ ሲሆን በተለይም ቦርዱ ለህወሓት ነሐሴ 3 ቀን 2016 ዓ.ም በልዩ ሁኔታ በመመዝገብ የተሰጠውን ህጋዊ ሰውነት ማረጋገጫ ሰርቲፊኬት ከሰርቲፊኬቱ ጋር አብሮ በሰጠው ነሐሴ 3 ቀን 2016 ዓ.ም በቁጥር አ 11 62 11 51 80 በተጻፈ ደብዳቤ ላይ የህወሓት የቀድሞው ህጋዊ ሰውነት እንደማይመለስለት በግልጽ ተመልክቶ እያለ የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርቲፊኬቱንና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፍቃዳቸው ፈርመው ከወሰዱ በኋላ ይህ በልዩ ሁኔታ ተመዝግቦ የተሰጠው የህጋዊ ሰውነት ማረጋገጫ አንቀበልም ማለት ተቀባይነት እንደሌለው ይገልጻል። መረጃውም ቦርዱ በህግ የተጣለበትን ኃላፊነት ለመወጣትና ፓርቲ ያለበትን ኃላፊነትና ግዴታ እንዲወጣ ለማድረግ በተለያየ ወቅት በጽሁፍ ማሳሰቢያ ሲሰጥ ቢቆይም ፓርቲው ግዴታውን ባለመወጣቱ ቦርዱ የኢትዮጵያ የምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 11 602 2011 ማሻሻያ አዋጅ ቁጥር 1332 2016 እና አዋጁን ተከትሎ በወጣው መመሪያ ቁጥር 25 ዝባር 2016 መሠረት ምንም አይነት ቅድመ ሁኔታ ሳይጠበቅ ፓርቲውን ለመሰረዝ የሚያስችል የሕግ መሰረት ቢኖረውም ፓርቲው ግዴታውን እንዲወጣ እድል ለመስጠት ቦርዱ ፓርቲውን ለሶስት ወራት ከማንኛውም የፖለቲካ ፓርቲ እንቅስቃሴ በማገድ ፓርቲው የእርምት እርምጃ በመውሰድ በሕጉ መሰረት ግዴታውን እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው የተጣለበትን የሕግ ግዴታ ለመወጣት ፍቃደኛ አለመሆኑን የላከው መግለጫ ያመላክታል። ብሔራዊ ምርጫ ቦርድ በመሆኑም ቦርዱ የካቲት 5 ቀን 2017 ዓ ም በቁጥር 11 62 11 ዝባር 15 421 በተጻፈ ደብዳቤ በተራ ቁጥር ሶስት ላይ በተጠቀሰው የቦርድ ውሳኔ ላይ ፓርቲው በሶስት ወራት ጊዜ ውስጥ እግድ ጊዜ የእርምት እርምጃ ሳይወስድ ቢቀር በአዋጁ ቁጥር 1332 ዝባር 16 አንቀጽ 3 11 ሐመርሃና በመመሪያ ቁጥር 25 ዝባር 2016 አንቀጽ 19 1 ሐመርሃ መሠረት ቦርዱ የተለየ አካሄድ ሳይከተል የፓርቲውን ምዝገባ እንዲሰርዝ ቦርዱ በወሰነው መሠረት ፓርቲው የእርምት እርምጃ ባለመውሰዱ ሳቢያ ቦርዱ ግንቦት አምስት ቀን 2017 ዓ ም ባደረገው ስብሰባ ፓርቲው ከግንቦት አምስት ቀን 2017 ዓ ም ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል። ይህም ውሳኔ ለህወሓት፣ ለፍትህ ሚኒስቴር በጽሑፍ እንዲደርስ ለህዝብ ይፋ እንዲደረግና የፓርቲውን መሰረዝ ውጤቱን በተመለከተ የአዋጅ ቁጥር 11 62 2011 አንቀጽ 99 እንደ አግባብነቱ በህወሓትና አመራሮቹ ላይ እንዲፈጸም ቦርዱ ውሳኔ አሳልፏል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2017 ዓ ም አዲስ አበባ። በምስራቅ አፍሪካ ቅጥና ግጭትን ለማስቀረትና ድንበር ተሻጋሪ ወንጀሎችን ለመከላከል ዘመኑን የዋጀ ቴክኖሎጂና ፈጠራ ስትራቴጂ መተግበር እንደሚገባ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀኔራል አምባሳደር ሬድዋን ሁሴን ገለጹ። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀኔራል አምባሳደር ሬድዋን ሁሴን በቀጠናው የደህንነት ስጋትና የመከላከያ ስልቶች የቀረቡ ውይይቶችና አጠቃላይ የስብሰባውን ሂደት በተመለከተ ማብራሪያ ሰጥተዋል። በመረጃ ትብብር የቀጠናውን ደህንነት ማጠናከር በሚል መሪ ሀሳብ በተለያዩ መርሃ ግብሮች የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠና ስብሰባ ተካሂዷል። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሬድዋን ሁሴን በቀጠናው የደህንነት ስጋትና የመከላከያ ስልቶች የቀረቡ ውይይቶችንና አጠቃላይ የስብሰባውን ሂደት በተመለከተ ማብራሪያ ሰጥተዋል። አምባሳደር ሬድዋን ሁሴን በማብራሪያቸው የተደራጁ ወንጀሎችን ሽብርተኝነትንና የሳይበር ጥቃትን ለመከላከል የመረጃ ትብብር ሊኖር ይገባል ብለዋል። ተለዋጮ ነው የዓለም ነባራዊ ሁኔታ ለምስራቅ አፍሪካ ቀጠና ሰላምና ጸጥታ ፈተናም እድልም ይዞ መምጣቱን ገልጿል። በመሆኑም ፈተናዎችን ወደ እድል በመቀየር በቀጠናው አገራት መካከል ጠንካራ የመረጃ ልውውጥና ትብብር መፍጠር ይኖርብናል ያሉ ሲሆን የትኛውም አገር የጸጥታና ደህንነት ስጋትን ብቻውን መመከት እንደማይችል በመጥቀስ የጋራ ስራ ወሳኝ መሆኑን ተናግረዋል። የዓለም ተለዋዋጭ ሁኔታ እድልም ፈተናም አለው። ማንኛውም ፈተና እድል፣ ማንኛውም እድል ፈተና አለው። ሁሉም የጽጌሬድ አበባ ወይንም ሁሉም እሾህ አይደለም፣ አማካይ ነው። እንደ መሪና የመረጃ ባለሙያ በብቃት ለመመከት ጠንካራ ትብብርና የመረጃ ልውውጥ ያስፈልጋል። በድንበር አካባቢ ያለውን ስጋት ለመቀነስ የጋራ ኃላፊነት ሊኖር ይገባል። ጠንካራ ተቋም በመገንባት መረጃና ደህንነት አገልግሎት ዘርፍ ትብብርን ማጠናከር ቀጣዩን የደህንነት ስጋት በአግባቡ በመገምገም ለመከላከል ይረዳል። በአሁኑ ወቅት እንደዚህ አይነት ዘርፈ ብዙ ችግሮችን ብቻውን መመከት የቻለ ሀገር የለምና የላቀ የመረጃ ልውውጥና ትንተና ለመስጠት ዘመኑን የዋጀ የቴክኖሎጂና ፈጠራ ምርት ስትራቴጂን ጥቅም ላይ መዋል እንደሚገባ በማንሳት ሰው ሰራሽ አስተውሎትና የሳይበር አቅምን ማጎልበት ያስፈልጋል ሲሉ አምባሳደር ሬድዋን ሁሴን ገልጿል። አክለውም የጸጥታና ደህንነት ስራዎችን ልማትን አስተሳስሮ መተግበር ለዘላቂ ሰላም ጉልህ ሚና ስላለው በቁርጠኝነት መስራት እንደሚገባም አስገንዝበዋል። ዘ ኢንተግሬሽን ኦፍ አድቫንስድ ዴታ አናሊቲክስ ሳይበር ኢንተለጀንስ የሳይበር ደህንነት የሰው ሰራሽ አስተውሎትና ሌሎች የላቁ ቴክኖሎጂዎች ጥምረት በደህንነት መሳሪያዎቻችን ላይ ለረጅም ጊዜ ጥቅም ላይ አልዋሉም። የመጠቀም ጉዳይ ምርጫ ቢሆንም መሳሪያዎቹ እጅግ አስፈላጊ ናቸው። የቴክኖሎጂ ስጋቶችን በወቅቱ ለመለየት አቅም የሚፈጥር ነው። ቀጣይነት ያለው የደህንነት ሥራ ዘላቂ የሆነ ኢንቨስትመንትን ይጠይቃል። ቀልጣፋ ውጤታማና በክህሎት የበለጸገ የአቅም ግንባታ መርሃ ግብር ለመገንባት የተባበረ ጥረትና የቴክኖሎጂ ልቀት ያስፈልጋል። በምስራቅ አፍሪካ ቀጠና ግጭትን ለማስቀረትና ድንበር ተሻጋሪ ወንጀሎችን ለመከላከል ዘመኑን የዋጀ ቴክኖሎጂና ፈጠራ መር ስትራቴጂን መተግበር እንደሚገባም የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሬድዋን ሁሴን ገልጸዋል። ሰላምን ለመገንባትና ልማት ለማረጋገጥ ባህርያነት መስራት እንደሚገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ተናገሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግንቦት ወር የሚካሄደው የቅዱስ ሲኖዶስ ዓመታዊ ጉባኤ ተጀምሯል። ለህዝበ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊው አገልግሎትም ጭምር ነው። ከዚህ አንጻር ህዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ፣ በኢኮኖሚውም ከድህነት የተላቀቀ እንዲሆን እንደዚሁም ሰላምና አንድነቱ የተጠበቀ እንዲሆን በማስተማርም በተግባር በመሳተፍም የህዝቡ መሪዎችና አርአያ ሆነን በስርዓት ይገባናል። የቤተ ክርስቲያናችን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸማችንን በመገምገም ለቀጣዩ ጊዜ የስራ አቅጣጫን የሚያስቀምጠው የረክበ ካህናት ቅዱስ ሲኖዶስ ቀኖናዊ ጉባኤ በዛሬው ዕለት የተጀመረ መሆኑን ለኦርቶዶክሳውያን ህዝበ ክርስቲያን እናበስራለን። በመጨረሻም በቤኒሻንጉል ጉሙዝ ክልል በተያዘው የመኸር ምርት ዘመን አንድ ነጥብ አምስት ሚሊዮን ሄክታር ማሳ በዘር ለመሸፈን መታቀዱን የክልሉ ግብርና ቢሮ ገለጸ። በአሶሳ ዞን የአብራሞ ወረዳ አርሶ አደሮች በክላስተር ማሳቸው በትራክተር በመታገዝ የመኸር እርሻ በማዘጋጀት ላይ ይገኛሉ። በቤንሻንጉል ጉሙዝ ክልል በዘንድሮው የመኸር ምርት ዘመን ከ16 ሚሊዮን ሄክታር በላይ ማሳ በዘር በመሸፈን 55 ሚሊዮን ኩንታል ምርት ለማግኘት እቅድ ተቀምጧል። እቅዱን ለማሳካትም የክልሉ አርሶ አደሮች በወቅቱ ማሳቸውን እንዲያዘጋጁ የተለያዩ የንቅናቄ ስራዎች ሲሰሩ ቆይተዋል። አሁን በምንገኝበት በአሶሳ ዞን አብራሞ ወረዳ ቡልድ ግሉ ቀበሌ ላይ ደግሞ አርሶ አደሮች በተለይ በትራክተር በመታገዝ የማሳ ዝግጅት በማድረግ ላይ ይገኛሉ። አርሶ አደሮቹ ምርታማነታቸውን ለማሳደግ ደግም ተግተው እየሰሩ ስለመሆኑ ለኢቲቪ ገልጸዋል። ዘንድሮ የማሳ ስግግት አረፍ ነው። እኛም ያው እንደሚታየው የእኛ ማሳውን ዳርሶ አልቆዋል። በጊሌ 20 ሄክታር አዘጋጅቸዋሉ ሰር ብቻ ነው የሚጠብቀው። በዚህ እንደምታወት ኔ ወደ 60 ሄክታር የሚሆን የግሌ ያለኝ፣ ያው እንደምታወት እርሻው ይሄን ይመስላል። ትራክተሮች እያረሱ ይገኛሉ። እንደ እግዚአብሔር ፍቃድ ከ15 ቀን በኋላ ወደ ዘር እንጀምራለን ማለት ነው። በአሶሳ ዞን የአብርሃም ወረዳ ግብርና ጽህፈት ቤት ኃላፊ አቶ አታ ላይ ደረጀ የወረዳው አርሶ አደሮች የኩታ ገጠም እርሻን በመላመድ ከጊዜ ወደ ጊዜ ምርታማነታቸው እያደገ መምጣቱን ገልጸዋል። እንደ አብርሃም ወረዳ እጅግ ሰፋ ባለመልኩ ክላስተር ቤዝድ በሆነ ወይም ደግሞ ኩታ ገጠምን መሰረት አድርገን ነው የምንሰራው። እንግዲህ አርሶ አደሩ እኛ ጋር በጣም የባህላዊ አሰራረስ ዘዴን ትቶ ወደ ዘመናዊ አሰራር ዘዴ በመቀየር ሞር ምርትና ምርታማነትን በመጨመር ከራሳቸውም አልፎ የምግብ ዋስትናቸውን አረጋግጠው ለሽያጭ እያቀረቡ ሕይወታችን ነው የለወጡበት ያለ ሁኔታ አለ። የቤንሻንጉል ጉሙዝ ክልል ግብርና ቢሮ ኃላፊ አቶ ባበክር ከሊፋ በክልሉ ምርትና ምርታማነትን ለማሳደግ ዘርፈ ብዙ ስራዎች ሲሰሩ መቆየታቸውን ገልጸው በዘንድሮው የመኸር ምርት ዘመንም የተሻለ ውጤት እንዲገኝ እየተሰራ መሆኑን ገልጸዋል። ዘንድሮ እስከ አንድ ነጥብ ስድስት ሚሊዮን ሄክታር በዘር ለመሸፈን ስራ የተሰራ ነው። ምርታማነት በዚህ አመት በተሻለ ደረጃ መሄድ ስላለበት እንደዚሁ ከምናርሰው መሬት 30 ፐርሰንቱ በክላስተር ፋርም እንዲሆን የተሰራ ነው ያለ አሙና አፈጻጸማችን 215 ሺህ ሄክታር በክላስተር ነው የሰራ ነው በዚህ አመት ይህን የዚህን ጥፍ ለመሄድ ስራ የሰራን ነው ማለት ነው። በክልሉ በሁሉም ዞኖችና ወረዳዎች የማሳ ዝግጅት ስራዎች በአርሶ አደሩ ንቁ ተሳትፎ በመከናወን ላይ መሆናቸውን የክልሉ ግብርና ቢሮ አስታውቋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። ዜና በበቃ ከቀሪ ፕሮግራሞቻችን ጋር መልካም ቆይታ ነው።